በዛሬ ቪዲዮ እንግዲህ ብዙዎቻችሁ ስጠይቁኝ በነበረው መሰረት እንዴት አነስ ባለ ገንዘብ ፎቶ ቤት መጀመር እንደምንችል ስጠይቁኝ ነበረ። በዛሬ ቪዲዮ እንግዲህ የምንመለከተው እንዴት ፎቶግራፊ ቢዝነስ መስራት እንችላለን ወይም ደግሞ ከየት መጀመር አለብን የሚሉትን ነገሮች እንመለከታለን። እንዲሁም ደግሞ ምን ምን ነገሮችን ማሟላት አለብን የሚሉትን ነገሮች እንመለከታለን ማለት ነው። እንግዲህ የመጀመሪያው ማድረግ ያለባችሁ ነገር እንግዲህ ፎቶግራፊ ቢዝነሱ ስትጀምሩ ማንሳት ለቪዲዮ አቀራረጽ የሆነ አይነት እውቀት ሊኖራችሁ ይገባል ማለት ነው። ገንዘቡ ስላላችሁ ማቴሪያሉ ስላላችሁ ዳይሬክትሊ ወደዚህ ቢዝነስ መግባታችሁ ማለት ነው። በተለያዩ አማራጮች ካሜራ ኮርሶች መውሰድ ይኖርባቸዋል። ወይም ደግሞ የተለያዩ ፎቶ ቤት ሄዳችሁ ኤክስፔሪንስ ማድረግ መውሰድ ይኖርባቸዋል ማለት ነው። የመጀመሪያው ፕሮሰስ የሚሆነው እንግዲህ ስለ ፎቶ ማንሳት ወይም ደግሞ ስለ ቪዲዮ መቅረጽ ወይም ደግሞ ስለ ስራው የተወሰነ እውቀት ሊኖራችሁ ይገባል ማለት ነው። ምክንያቱም በፕሮሰስ ስለሆነ ሌሎች ነገሮችን አብዴት እያደረጋችሁ ስለምትመጡ ቢያንስ ቤዚክ የሆኑ ነገሮችን ማወቅ ይኖርባቸዋል ማለት ነው። ቤዚክ የሆኑ ነገሮችን ስለ ካሜራው ካወቃችሁ በኋላ እንግዲህ ሌላው ማድረግ ያለባችሁ ነገር ብዬ ማሰበው ምንድን ነው ካሜራዎችን ወይም ደግሞ ቱልሶችን ማሟላት ነው መሆን ያለበት ማለት ነው። አብዛኛው ፎቶግራፊ በእኔም ዙሪያ ያሉ ሰዎች እንግዲህ ያው ኖሯቸው ዳይሬክትሊ ወደ እቃ መግዛት አይደለም የገቡት በተለያየ አይነት መንገድ ነው። እኔም የራሴን ስራ ሲጀምር እንዲሁም ደግሞ በዙሪያችም ያሉ ሰዎች ስራውን ሲጀምሩ ካሜራ እየተከራዩ ነበረ የራሳቸውን ስራ እየሰሩ የነበረው። እናንተ እጃችሁ ላይ ምንም ገንዘብ እንኳን ባይኖር እንኳን ከዚህ መጀመር ትችላላችሁ ማለት ነው ከኔ ኤክስፔሪንስ እንዲሁም ደግሞ ሌሎችም ሰዎች ከጓደኞች የሚ ኤክስፔሪየንስ ለእናንተ ሼር ላደረጋችሁ የምችለው ምንድነው ካሜራ እየተከራያችሁ መስራት ትችላላችሁ። እጃችሁ ላይ ምንም አይነት ገንዘብ ከሌለ ማለት ነው። ግን ካለ ደግሞ የተወሰነ ገንዘብ ኖሯችሁ አነስ ያለ ካሜራ መግዛት ይችላሉ። ካላችሁ ካነን ካሜራዎችን መግዛት ትችላላችሁ። እነ ቲሲክስ የሆኑ ሲሪሶች ማለት ነው ካነን 200 ዲ 2000D 4000D የሚባሉ ቲ ሲክስ ቲ ፋይቭ ቲ ስሪ የሚባሉ ካሜራዎች አሉ። እነሱ በጣም አፎርዳን ጥሩ የሆነ አውቶፖት እያገኛችሁበት ጥሩ ስራ መስራት የምትችሉበት ነው። ስለዚህ በዋነኝነት እነዚህን ካሜራዎች ሁለት አባ እንኳን በትገዙ አንደኛውን ለቪዲዮ አንደኛውን ደግሞ ለፎቶ መጠቀም ትችላላችሁ ማለት ነው። ከካሜራ ሰጀሽናችን እንግዲህ እነዚህ ቲ ሲሬሶቹን የሆኑ አፎርደብል የሆኑ ካሜራዎችን መጠቀም ትችላላችሁ ማለት ነው። እንዲህ ከላይ ሴታፕ ደግሞ ስንመጣ ኢንዶር የሆኑ ስፖቶች አሉ። ከአርባ ሺህ ብር ጀምሮ የሚሸጡ የጎዶክስ ምርቶች አሉ። እነሱንም እዚህ ምስል ላይ እንደምትመለከቷቸው እነዚህ በጣም አፎ ኮምፎርታብል የሆኑ የኢንዶር ለኢንዶር ፐርፐዝ ብቻ የምንጠቀምባቸው ለስቱዲዮ ፐርፐዝ ብቻ የምንጠቀምባቸው ስፖቶች ናቸው በጣም አፎርደብል ናቸው እነዚህ ማቴሪያሎች ካሟሏችሁ በኋላ እንግዲህ ሌላ ዋነኛው በጣም ኢምፖርታንት ብዬ የማስበው ነገር ምንድነው ሎኬሽናችሁ ነው ቢዝነሳችሁን የምትጀምሩበት ቦታ በጣም ማተር ያደርጋል ይህንን ሎኬሽን ስትመርጡ እንግዲህ እንዳልኳችሁ በጣም ተቀጥሮ መሰረት የሚጠቅማችሁ ነገር እንግዲህ ምንድነው የራሳችሁን የሆነ ኔትወርክ ቢውልድ እንድታደርጉ ይረዳችኋል ማለት ነው ስለዚህ የራሳችሁ ወይም ደግሞ ብራንዳችሁ የሚታወቅ ከዚህ በፊት በጣም የሚታወቅ ብራንድ ካላችሁ ወይም ደግሞ በሰዎች በጣም ተቀባይነት ካላችሁ እንዲሁም ደግሞ ብዙ ሰዎች ስለእናንተ ቢዝነስ ወይም ደግሞ ስለእናንተ ስራ በደንብ የሚያውቁ ከሆነ ምንድነው የትኛውም ቦታ የትኛውም ሎኬሽን ላይ ብትከፍቱ ያ ከስተመር የእናንተን አገልግሎት ለማግኘት የትኛውም ቦታ ብትሆኑ ወደ እናንተ የመምጣት እድሉ በጣም ሰፊ ነው። እናንተ ማቴሪያሉን አሟልታችሁ ግን ከዚህ በፊት ማርኬት ላይ ምንም አይነት እንቅስቃሴ ከሌላችሁ ብራንዳችሁን በተወሰነ ደረጃ ቢውልድ ካላደረጋችሁና ዳይሬክትሊ ወደ ስቱዲዮ የምትገቡ ከሆነ ሎኬሽናችሁ በጣም ማተር ያደርጋል ማለት ስለዚህ እናንተ ምንድን ነው ማድረግ ያለባችሁ በደንብ የሰዎች አክቲቪቲ የሚኖርበትን ቦታ በደንብ ሰሌክት ማድረግ ይኖርባችኋል እንዲሁም ደግሞ የእናንተን ቢዝነስ ብዙ ይጠቀማል ብላችሁ የምታስቡት አካባቢ ላይ ነው ቢዝነሳችሁ መክፈት ያለባችሁ ማለት ነው ያለበዛ ልትቸገሩ ትችላላችሁ ማለት ነው ስለዚህ ይህንን ነገር ከግምት ውስጥ አስገብታችሁ ሎኬሽናችሁ መምረጥ ይኖርባችኋል ማለት ነው ከመቶ ሃምሳ ሺህ ብር እስከ ሁለት መቶ ሺህ ብር ሊያስወጣችሁ የሚችሉ ነገሮችን ነው የጠቀስኩላችሁ አንዳንድ ጊዜ ከዛም በታችም ትችላላችሁ። ስቱዲዮን ከተከራያችሁ በኋላ ደግሞ እሱም ሎኬሽን ከመረጣችሁት በኋላ ደግሞ በምን አይነት ማቴሪያል ስቱዲዮችንን ቢውልድ ማድረግ ይኖርብናል የሚሉትን ነገሮች ስንጠቀስ አሁን ላይ ከቴክኖሎጂ ጋር መሄድ ስለሆነ ይህም ስራ ምንድነው፣ ስሪዲ ባክግራውንዶች፣ እነዚህ ስክሪን ላይ የምታያቸውን ብትጠቀሙ በጣም ቤስት ነው የሚሆንላችሁ ማለት ነው። እነዚህን ከውጭ ነው ኦርደር የሚደረጉት። ግን እናንተ አቅሙ ከሌላችሁ አሁን አብዛኛውን አነስ ያሉ ፎቶ ቤቶች ምን ያደርጋሉ ማለት ነው፣ እነዚህን ስሪዲ ፎቶዎች ምን ያደርጋሉ፣ በባነር ፕሪንት ይደረጋል። ከዛ ግን የተለያዩ የራሱ ጉዳቶች አሉት። ባነር ላይ ስታደርጉት እና ኖርማል ስሪዲ ፔፐር ፕሪንት የሚደረገው ማቴሪያሉ የተለያየ ነው፣ ግን ደግሞ ከተጠነቀቃችሁ ደግሞ የተወሰነ አይነት የሚመሳሰል የሚቀራርበትን ነገር መፍጠር ይቻላል ማለት ነው። አነስ ያሉ የስሪዲ ባክግራውንዶችን ፕሪንት አድርግታችሁ በባነር ማለት ነው ለስቱዲዮቻችሁ መጠቀም ትችላላችሁ። ለትላልቅ ሰዎችም የሚሆንም ለልጆችም የሚሆን ባክግራውንዶችን ፕሪንት አድርግታችሁ መጠቀም ትችላላችሁ። እነዚህ አፎርደብል ብዬ ማሰባቸው ናቸው። አነስ ባሉ ማቴሪያሎች ለህፃንም ለትልቅ ሰው የሚሆኑ ባክግራውንዶችን መስራት ትችላላችሁ ማለት ነው። እነዚህ ደግሞ ትልቅ ወጪ ያስወጣሉ ብዬ ማሰባችሁ አይደሉም ማለት ነው። ሌላው ማድረግ ያለባችሁ ብዬ የማስበው ነገር ነው። ስራችሁን ስትሰሩ ኦቨር የሆነ ወጪ ማጧት ያለባችሁ ማለት ነው። ምን አይነት ነገሮች ያጋጠማል? አንዳንድ ጊዜ ሰዎች ፎቶ ቢዝነሱን ስለጀመሩ ብቻ ውድ ውድ የሆኑ ኮምፒውተሮቹ መግዛት፣ ውድ ውድ የሆኑ ሶፍትዌሮች መጠቀም ለምሳሌ እ አዶቤ ፎቶሾፕ እንዲሁም ፕሪሚየር ፕሮን ነው አብዛኛውን ፎቶ ኤዲቲንግም ለቪዲዮ ኤዲቲንግ የምንጠቀምባቸው ሶፍትዌሮች አይደለም እነዛ ሶፍትዌሮች የሚሸጡም አሉ እንደውም ደግሞ ፍሪም ደግሞ አሉ አይደለ። ስለዚህ እናንተ ምንድነው ፍሪውን የሚሸጠውን ብትገዙ የተለያዩ የራሳቸው የሆኑ አድቫንቴጆች ይኖራችኋል ኮምፒውተራችሁን ፕሮጀክት ከማድረግ አንጻር፣ እንዲሁም ደግሞ የተለያዩ ፊውቸሮችን ከማግኘት አንጻር ያ የተሻለ ወይ ሊሆን ይችላል። ግን ለዛ ደግሞ መቶ ምናምን ዶላር ማውጣት ለጀማሪ ቢዝነስ አይመከርም። ስለዚህ ፍሪ የሆኑ ሶፍትዌሮችን መጠቀም ይኖርባቸዋል ማለት ነው። ይሄ እነዚህ ነገሮች አሟልታችሁ ወደዚህ ፎቶ ቢዝነስ መግባት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ጥሩ ነገር እንዳገኛችሁበት በጣም እርግጠኛ ነኝ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። በዚህ ፕሮሰስ እያለፋችሁ ያላችሁ ሰዎች ያላችሁን ሀሳብ አስተያየታችሁን አስቀምጡ። ምክንያቱም በዚህ ፕሮሰስ እያለፉ ያሉ በጣም ብዙ ልጆች ይኖራሉ ከእናንተ የሚማሩት ነገር ስለሚኖር ያላችሁን ማንኛውንም ነገር ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።